ጤና ይስጥልኝ ክብሯን ተመልካቾቻችን፣ ከሀረሪ ቴቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነ የንቱ አመዳብሪያችሁ ቆይታ ማደርግ ይሆናል። በቅድሚያም ክልላዊ ዜናዎች አመራሩ የአመለካከትና የተግባር አንድነት በማምጣት በሀገራዊና ክልላዊ ጉዳዮች ላይ ተሳትፎን ማጎልበት አለበት ሲሉ የሐረሪ ክልል ርዕስ መስተዳድር አቶ ኦርዲን በድሪ ገለጹ። በክልሉ ለሚገኙ ከፍተኛና መካከለኛ አመራሮች በወቅታዊ ሀገራዊና ክልላዊ ጉዳዮች ላይ የአቅም ግንባታ ስልጠና መስጠት ተጀምሯል። ዘገባው የሄኖክ ግርማ ነው። ተጨማሪ አለን። በሐረሪ ክልል ለሚገኙ ከፍተኛና መካከለኛ አመራሮች በወቅታዊ ሀገራዊና ክልላዊ ጉዳይ ላይ የአቅም ግንባታ ስልጠና መሰጠት ተጀምሯል። የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ በስልጠናው መክፈቻ ላይ ባደረጉት ንግግር የአቅም ግንባታ ስልጠናው አመራሩ የአመለካከትና የተግባር አንድነትን በማምጣት መሰረታዊ በሆኑ ሀገራዊና ና ክልላዊ ጉዳዮች ላይ የነቃ ተሳትፎ እንዲያደርግ የሚያግዝ ነው ብለዋል። ስልጠናው አመራሩን በእውቀት በክህሎትና በአመለካከት በመገንባት ኃላፊነቱን በብቃት እንዲወጣ የሚያስችለው መሆኑንም ጨምረው ገልጸዋል። አሁን የተጀመረውን አጠቃላይ እንቅስቃሴ አሁን የተጠጋጋው አጠቃላይ ድረስ በእውቀት በክህሎትና በአመለካከት ደረጃ ተግባሮት መሆን የበለጠ ለማፋጠንና የምንፈልገው ደረጃ በፍጥነት ለመድረስ ግጅ የአመለካከትና የተግባር አንድነት ያስፈልጋል። በተለይም መሠረታዊ በሆኑ አገራዊ፣ ክልላዊ ጉዳዮች ላይ የአመለካከትና የተግባር አንድነት ያስፈልጋል። ከምንም በላይ ደግሞ በትብብር መስራት ያስፈልጋል። ከምንም በላይ ኮላቦሬሽን ኮርፖሬሽን ያስፈልጋል። ይህንን በመለሻ ማድረግ በተለያዩ አንዱ ለባዳይ ቤታ ተከታታይ መነሻ ካለ ለውይይት መናገሪያው የአቅም ግንባታ ስልጠናው በሰላም በልማት በፖለቲካ በኢኮኖሚ በማህበራዊና በመልካም አስተዳደርና በዲፕሎማሲው ረገድ ተጨባጭ ለውጥ ለማምጣት እንደሚያስችልም ርዕሰ መስተዳደሩ ያላቸውን እምነት ገልጸዋል። በተለይ የስልጠና ከተንዳጅ አኳያ ያለው አጥቶች እንዴት እንጠቀር በቀጣይ ደግሞ እኛ ተባብረን ተግዘን በአንድነት እንዴት ይመስራል የክልላችን አጠቃላይ ሁለንተናዊ ስራዎች በልማት በፖለቲካ በኢኮኖሚ በማህበራዊ፣ ከዛም ባለፈው በዲፕሎማሲ በመልካም አስተዳደር የህዝባችን የክልላችንን ዋና ዋና ግቦች እንዴት እናሳካ በሚመጡ

የአቅም ግንባታ ስልጠናው የአፍሪካ አመራር ልህቀት ማዕከል ፕሬዝዳንት በሆኑት በአቶ ዛዲግ አብርሃ እየተሰጠ ይገኛል። በአቅም ግንባታ ስልጠና መድረኩ የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ፣ የክልሉ ምክር ቤት አፈ ጉባኤ አቶ ሱልጣን አብዱ ሰላም፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳን ጨምሮ ሌሎች የክልሉ መካከለኛና ከፍተኛ አመራሮች እየተሳተፉ ይገኛል። ስልጠናው ዛሬን ጨምሮ ለሁለት ተከታታይ ቀናት እንደሚቆይም ለማወቅ ተችሏል። የኮሪደር ልማቱ የዜጎችን ያኗኗር ዘይቤ እንዲዘምንና የዕለት ተዕለት እንቅስቃሴ የተመቸ እንዲሆን እያገዘ መሆኑን የሐረሪ ክልል ርዕስ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድር አቶ ኦርዲን በድሪ በክልሉ እየተከናወኑ የሚገኙ የኮሪደር ልማት ስራዎችና ሌሎች ፕሮጀክቶችን ተመልክተዋል። በተለይም ደሴ ተጨማሪ አላት ርዕሰ መስተዳድር አቶ ኦርዲን በድሪ በሐረሪ ክልል እየተከናወነው የሚገኙ የኮሪደር ልማት ስራዎችን እንዲሁም በገንደ ፌሮ ለሚከናወነው የመንገድ ግንባታ የተከናወነውን የወሰን ማስከበር ስራና በከተማው የሚገነባውን ቤተ መጽሐፍት ፕሮጀክት አፈጻጸምን ተዘዋውሮ ተመልክተዋል። በመስክ ምልከታው ላይም ርዕሰ መስተዳድሩ እንደገለጹት የኮሪደር ልማቱ የክልሉን ኢኮኖሚ ከማነቃቃት ባሻገር ለዜጎች ዘርፈ ብዙ በረከቶች የያዘ ነው። በተለይም በኮሪደር ልማት ስራው የመንገዶችን ደረጃ እንዲሻሻል ና ምቹ እንዲሆን ከማድረግ በተጨማሪ ሰፊ የእግረኛ መንገድ፣ የአረንጓዴ ልማት ስራዎች፣ የህዝብ መዝናኛ ፕላዛዎች፣ የተሽከርካሪ ማቆሚያዎችና የህጻናት መጫወቻ ስፍራዎች ያካተተ ነው ብለዋል። ይህም ልማት የሚከናወንባቸው አካባቢዎች ለዜጎች ምቹ የመኖሪያና የስራ ቦታ እንዲሆን እንዲፈጠር በማድረግ ዘመናዊ የአኗኗር ዘይቤን እየፈጠረ ስለመሆኑ አንስተዋል። ከዚህ ባለፈም በርካቶችን የስራ እድል ተጠቃሚ ከማድረጉ በተጨማሪ የስራ ባህልን በመቀየር ረገድ ጉልህ አስተዋጽኦ እያበረከተ ይገኛል ብለዋል። በክልሉ ክልሉ የተጀመሩ የኮሪደር ልማት ስራዎችን በማስፋት በተያያዘላቸው ጊዜና ጥራት ለማጠናቀቅ ርብርብ እየተደረገ መሆኑን ገልጸዋል። በሌላ በኩል በገንደፌሮ ለሚገነባው መንገድ የተከናወነውን የወሰን ማስከበር ስራ በሚመለከትም የቅድመ ዝግጅት ስራዎች በጊዜ በማጠናቀቅ ወደ ግንባታ ስራ እንዲገባ አቅጣጫ አስቀምጧል። ሐረር ከተማ በፈጣን እድገትና ለውጥ ላይ ትገኛለች ሲሉ በብልጽግና ፓርቲ ዋና ጽህፈት ቤት የህዝብና ዓለም አቀፍ ግንኙነት ዘርፍ የህዝብ ግንኙነት ዳይሬክተር ወይዘሮ ፈዲላ ብያ ገለጹ። ዳይሬክተሯ በሐረር ከተማ በመገኘት የተለያዩ የልማት ስራዎችን ተዘዋውሮ ጎብኝተዋል። ሲሳይ ዘሪሁን በዝርዝር ያቀርበዋል። የሐረር ከተማ በፈጣን እድገትና ለውጥ ላይ ትገኛለች ሲሉ በብልጽግና ፓርቲ ዋና ጽህፈት ቤት የህዝብና ዓለም አቀፍ ግንኙነት ዘርፍ የህዝብ ግንኙነት ዳይሬክተሯ ወይዘሪት ፈዲላ ብያ ገልጸዋል። በብልጽግና ፓርቲ ዋና ጽህፈት ቤት የህዝብና ዓለም አቀፍ ግንኙነት ዘርፍ የህዝብ ግንኙነት ዳይሬክተሯ ወይዘሮ ፈዲላ ብያም በሐረር ከተማ የተለያዩ የልማት ስራዎችን ተዘዋውሮ ጎብኝተዋል። በከተማው ተዘዋውሮ ያዩትን ለውጦችም አስደማሚ መሆናቸውን ገልጸው ለዚህም የነዋሪውን ህዝብ አጋርነት አድንቀዋል። ሐረሪ ክልል ላይ ያየሁት ከዚህ በፊት ከሁለት ዓመት በፊት መጥቻለሁ። አሁን ላይ በጣም ለየት ያለ እንቅስቃሴን አይቻለሁ ማለት ነው። በዚህ ውስጥ የዚህ አሁን እየታየ ያለው ልማት እየታየ ያለው ለውጥ በዚች በአጭር ጊዜ ውስጥ ስኬታማ ለመሆን የህዝብ አጋርነት አብሮነትን በዚህ ውስጥ አይቻለሁ ማለት ነው። በንግግራቸውም ባለብዙ ታሪክ እድሜ ጠገበው ሀረር ከቅርብ ዓመታት ወዲህ ሌላ ከተማ ሆኖ ጠበቀችኝ፣ ከዚህ ቀደም ጋር ሲነጻጸርም ሁለት የተለያዩ ከተማ የመጣው ያህል ተሰምቶኛል ሲሉ ነው የተናገሩት። ከሁለት አመት በፊት ስመጣ ሀረር እቺ አልነበረችም ሀረር እንደዚህ አልነበረም በጣም ሁለት የተለያየ ከተማ የመጣ ያህል ነው የተሰማኝ መጀመሪያ ያው ሁሉም ኢትዮጵያዊ ሀረርን ያውቃታል ሀረር በጣም ብዙ ደራሲዎች ስለ ስለሷ ጽፈዋሉ በጣም ብዙ ገጣሚያን ስለሷ ገጥመዋሉ እጅግ በጣም ብዙ የአርት ሰዎች ስለ ሀረር ብዙ ብለዋሉ ስመጣ በጣም ኤክስፔክቴሽኒ በጣም ከፍ ያለ ነበር። የዛሬ ሁለት ዓመት ስመጣ በቃ ያቺ ሁሉም በጉጉት ነው በናፍቆት ነው ሰው ወደ ሀረር የሚመጣው ትልቅ ስም ስለሆነ ያላት ና ስመጣ ሀረር ያላት ታሪክ የተነገረላት በውስጧ ያዘችው ከጥንታዊነቷ አንጻር በሚገባት ልክ አልተሰራችም የሚል ቁጭት በጣም ተሰምቶኝ ነበር። ዲስአፖይንቶኝ የነበር የተመለስኩት ማለት ነው የዛሬ ሁለት ዓመት በሁለት ዓመት ውስጥ ይሄን ታሪክ ማየት መቻሌ ደግሞ እጅግ በጣም ደንቆኛል ማለት ነው። በጣም የሚገርም ለውጥ ነው ያለው። በከተማው የተሰራው የኮሪደር ልማት እስከ ዛሬ ከታዩት ይለያል ያሉት ዳይሬክተሯ፣ የመብራት ፖሎች በአካባቢው የእጅ ስራ ጥበብ ጥልፍ የሚመስል ዲዛይን፣ በአካባቢው ወጣቶች የተሰሩ ስራዎች እጅግ አበረታች መሆናቸውንም ጠቅሰዋል። ሀረር የብልጽግና ትሩፋት ከሚባሉ አካባቢዎች አንዷ ናት። ያው የሀረር ሀረሪ አካባቢ ከዚህ በፊት ባለፈው ስርዓት አጋር ተብሎ የተገፋ አካባቢ ነው። በገዛ ሀገሩ ሁለተኛ ዜጋ የሆነበት አካባቢ ነው። ዛሬ የትኛውም አዲስ አበባም ሁሉም ኢትዮጵያ እየለማች ባለችው ልክ እኩል ተጠቃሚ እየሆነ ያለ አጋር ሳይሆን እኩል በሀገሩ ጉዳይ ላይ ወሳኝ የሆነበት በሀገሩ ጉዳይ ላይ ጥግ ሆኖ የሚመለከት ሳይሆን መሀል ሆኖ የሚመራ የሆነበት አንዱ እሱ ነው። ያ ደግሞ ያመጣው ብልጽግናም በትክክል መሰረት ይዞ ያየሁበት ነው። ብልጽግና ካመጣቸው ትሩፋቶች አንዷ የአካባቢን ጸጋ መጠቀም መቻል መሆኑን ገልጸው ለዚህም ሀረር ተጠቃሽ ነች ብለዋል። በዚህም መሰረት ሀረር ወደ ብልጽግና ፈጣን ሩጫ ላይም ትገኛለች ሲሉ ነው የተናገሩት። ሀረር ላይ ካየሁት መልካም ነገር ሌላኛው የአካባቢን ጸጋ አሁን ብልጽግና በጣም ያመጣው ልዩ ነገር አካባቢዎቻችንን ማየት ጸጋዎቻችንን መለየት ጸጋዎቻችንን ደግሞ እንደ አቅም መጠቀም መቻል ነው። እንግዲህ ያንን ሀረር ላይ አይቻለሁ። በምን አየሽ ብትለኝ ሀረር ያው እንዳልኩ ከጥንታዊ ከተማ ናት። የኢትዮጵያን የስልጣኔ መጀመሪያ መሆኗን ማሳያ ነው። ግን ያለንን ታሪክ እዛው ጋር ታሪክ ሆኖ ተቀመጠ እንጂ ታሪኩ አላደገም። ታሪኩ አልጠበቅ ነውም። አሁን ያ ያለው አሁን ጀጎል ውስጥ የምናያቸው ያለው የሀረር ታሪክ በአጠቃላይ ከተማው ላይ ወጣ ማለት ነው። አሁን ከተማው ላይ በኮሪደር ልማቱ ስትመጣ ሴንስ ታደርጋለህ ሀረር እንዳለ ይሰማል ማለት ነው። እንደ ሀገር የተጀመረውን በራስ ጸጋ መልማት እሳቤን ተግባራዊ ከማድረግ አኳያ ሐረሪ ክልል ተጠቃሽ መሆኗንም አንስተዋል። በአጠቃላይ በሐረሪ ክልል የተሰሩ ሁሉን አቀፍ የልማት ስራዎች በክልሉ መንግስትና የክልሉ መንግስትና የሕዝቡ መናበብም ተጠናክሮ ሊቀጥል ይገባል ሲሉም ተናግረዋል። ወጣቱ ትውልድን ከሱስ ተጋላጭነት በማዳን በሀገርን ከክስረት መጠበቅ እንደሚገባ ተገለጸ። በርቺ ግብረሰናይ ድርጅት ከሃይንከን ኢትዮጵያ ጋር በጋራ በመቀናጀት በሐረማያ ዩኒቨርሲቲ የግንዛቤ መፍጠሪያ መርሃ ግብር ተካሂዷል። ሲሳይ ዘሪሁን ተጨማሪ አለው። ወጣቱን ትውልድ ከሱስ ተጋላጭነት በማዳን ሀገርን ከክስረት መጠበቅ እንደሚገባ ተጠቁሟል። በርቼ ግብረሰናይ ድርጅት ከሃይከን ኢትዮጵያ ጋር በጋራ ያዘጋጁት ብርታት ጀነሬሽን ወይንም ደግሞ ብርቱ ትውልድ የተሰኘ ፕሮጀክት በሶስት አስከፊነት ዙሪያ ለሐረማያ ዩኒቨርሲቲ ወጣቶች የግንዛቤ መስጫ መርሃ ግብር አካሂዷል። ፕሮጀክቱ በዋነኝነትም ከ21 ዓመት በታች ያሉ አፍላ ወጣቶችና ታዳጊዎችን ለመጠጥ ወይም ደግሞ ለአልኮል ተጋላጭ እንዳይሆኑ ዓላማን አድርጎ እየተንቀሳቀሰ የሚገኝ መሆኑንም የበርቼ ፕሮጀክት ዋና ኃላፊዋ ወይዘሮ ዮናዳን ግርማ ገልጸዋል። ድርጅቱ የተለያዩ የግንዛቤ መድረኮች ማዘጋጀትን ጨምሮ ማህበራዊ ሚዲያዎችን በመጠቀም ወጣቶችን ስለ ሱስ አስከፊነት ግንዛቤ መስጠትን እንዲሁም የችግሩ ሰለባ የሆኑ ወጣት ተማሪዎችን የስነ ልቦና ድጋፍ በመስጠትም ከሱስ እንዲያገግሙ የማድረግ ስራዎችን የሚሰራ ፕሮጀክት ስለመሆኑ አንስተዋል። በመርሃ ግብሮ የተገኙት የሀረማያ ዩኒቨርሲቲ አካዳሚክ ጉዳዮች ፕሬዚደንት ፕሮፌሰር መንግስት ወርጌ ባደረጉት ንግግራቸው ዓለምን እየፈተኑ ከሚገኙ ጉዳዮች መካከል አንዱ የሱስ ተጋላጭነት መሆኑን ገልጸው በተለይም ወጣቱ ትውልድ ላይ ስለ አስከፊነቱ በትኩረት መስራት ይገባል ሲሉም አንስተዋል። ልጆች የዚህ የሰብስታንስ አቪው ጉዳይ በደም ሲገባች ነው ከፍተኛ ግንኙነት ማድረግ ማለት ነው። እንዲሁም ማህበረሰብ ማህበረሰብ ልጆች በሚሆኑበት ቦታ በትምህርት ቤት፣ በዩኒቨርሲቲ እንደዚህ አይነት ነገር ውስጥ እንዳይደጉ ክትትልና ድጋሚ ማድረግ ያስፈልጋል ማለት ነው። እንደ መንግስት ደግሞ ፖሊሲዎች በዚህ የሆኑ ፖሊሲዎች ፖሊሲዎች አሉ። አካባቢ ግን በዚህ የሆነ ፖሊሲ ፖሊሲና መሬት ላይ የሚወጡ ፖሊሲዎች መኖር አለበት ማለት ነው። ወጣቱ ትውልድ የነገድ ሀገር ተስፋ እንደመሆኑ በአፍላነት እድሜያቸው ላይ መልካም መስራት ሀገርን ከክስረት መጠበቅ መሆኑንም አንስተዋል። ሕግ ማውጣት ብቻ ሳይሆን ሕጉ መሬት ላይ ወርዶ ልጆቹን ጤናማ ዜጋን ለመፍጠር የሁሉም አካላት ረብረብ ወሳኝ በመሆኑም ከቤተሰብ እስከ ማህበረሰብ፣ ከሃይማኖት ተቋማት እስከ ትምህርት ቤቶች፣ ሁሉም ባለድርሻ አካላት የበኩላቸውን ሊወጡም ይገባል ሲለውም አንስተዋል ላይ

የሃይከን ኢትዮጵያ ሶስቴናብሊቲና የውጭ ግንኙነት ስራ አስኪያጅ አቶ ፍቃዱ በሻህ እንደገለጹት ከድርጅቱ ተግባራት አንዱ ማህበራዊ ኃላፊነቱን መወጣት መሆኑን ገልጸው አፍላ ወጣቶችን ካልባሌ ሱስ ርቀው ምርታማ ለማድረግ በሚከናወኑ ተግባራት ዙሪያም ከአቻ ድርጅቶች ጋር በርካታ ስራዎችን እየሰሩ መሆኑን ገልጸዋል። ይህ ነገር ዋና ዋላ ምንድን ነው? ልጆቻችን በተለይ የማያቸው ልጆች ናቸው። ትምህርታችሁ ተመራችሁ ወላጆቻችሁ የላኩባችሁን ዓላማ አሳታችሁ ከቤት ስትወጡ አደራ የተባላችሁትን ነገር አሳታችሁ ወደ ቤታችሁ እንድትገቡ ብለን እንመክራችሁ ነው። ሌላ ምንም ነገር ይሄ እነዚህ ካምፔኖችን የምናደረገው ከምንም ፕሮሞሽን ከምንም ጋር የተገናኘ አይደለም። እንደምታዩት ከምንም ጋር አይገናኝም እና እኔም ራሴ ለግቤ የምላችሁ ሀያ አንድ አመት ሳይሞላችሁ ያልሞላችሁ ልጆች የመጣችሁበት ዓላማ ትምህርት ነው እና ይዛችሁ የምትሄዱትን ዲግሪዎቻችሁን ቤተሰቦቻችሁ ይጠብቃሉ። ስለዚህ እሱን አሳክታችሁ ወደ ቤታችሁ እንደምትሄዱ በጣም እርግጠኛ ነኝ። በግንዛቤ መፍጠሪያ መርሃ ግብሩም አምባሳደሮቹ አርቲስት የገረም ደጀኔና አርቲስት ሸዊት ከበደ እንዲሁም ግጣሚ ትሊና ደሳሌኝ በጉዳዩ ዙሪያ የተለያዩ ሰፋ ያሉ መልእክቶችን አስተላልፈዋል። በመርሃ ግብሩም የተለያዩ በጉዳዩ ዙሪያ ተሞክሮዎችና ግጥሞች እንዲሁም የመዝናኛ መርሃ ግብሮችም ተከናውነዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሳቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ።